እንዴት ቆያችሁ፣ አቤል ስፖርት ላይ ትገኛላችሁ። በርከት ያሉ ስፖርታዊ መረጃዎችን ይዘናል። ለፔጃችን አዳዲስ የሆናችሁ ላይ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ። አርሰናል ቀዳሚ ጉዳያችን ይሆናል። የዝውውር መስኮቱ ላይ ባለፉት ጥቂት ቀናቶች ውስጥ ጠንከር ያለ የዝውውር መንገድን እየተከተለው ከሚገኙ የእንግሊዝ ፕርሜር ሊግ ክለቦች ውስጥ አንዱ አርሰናል ሆኗል። ከነዛ መካከል የእንግሊዝ ብሔራዊ ቡድንና የክሪስታል ፓላስ ተጫዋች በመሆን ባለፉት ጥቂት ዓመታት በእንግሊዝ ፕሪሚየር ሊግ ከተመለክት ናቸው ጎበዝ ተጫዋቾች መካከል አንዱ ኤበረቺ ኤዜ እንደሆነ ይታወቃል። አርሰናል በዚህ ውድድር ዓመት ማስፈረም ከሚፈልጋቸው ክለቦች ውስጥ አንዱ ስለመሆኑ ባለፉት ጥቂት ቀናት ውስጥ ሲወጡ የነበሩ መረጃዎች ይጠቁማሉ። አሁን አርሰናል በይፋ ከክሪስቲያል ፓላስ ጋር ንግግር መጀመሩም ጭምር ነው እየተገለጸ የሚገኘው። በዚህኛው ውድድር ዓመት እንደምታስታውሱት የሪያል ማድሪዱን ብራዚላዊን የመስመር አጥቂ ስፍራ ተጫዋች ሮድሪጎን ለማስፈረም በአርሰናል በኩል ፍላጎት ማሳየቱ ይታወቃል። ሆኖም ግን እንደነዚህ ዩናይትድን ዚዳን እንዲሁም ሪያል ማድሪድም ጭምር ተጫዋቹን በክለባቸው ማቆየት እንደሚፈልጉም ጭምር በተደጋጋሚ ሲገልጹ እንደነበር ይታወሳል። ታዲያ የዚህ ተጫዋች ዝውውር የማይሳካ ከሆነ አርሰናል በቦታው ሌሎች ተጫዋቾችን ማየት አማራጩ እንደነበር ይታወቃል እና በእንግሊዝ ፕሪሚየር ሊግ ልምድ ያለው እንዲሁም በእንግሊዝ ብሔራዊ ቡድን በሁሉም እርከኖች እስካሁን ድረስ ባሉት ጨዋታዎችን ማከናወን የቻለ የተጫዋች ውል ማፍረሻ ደግሞ 68 ሚሊዮን ፓውንድ ብቻ የሆነውን ተጫዋች ወደ ክለቡ ማምጣት ይፈልጋል ነው እንግዲህ የተባለ። የሚገኘው ኒውካስል ዩናይትድ እና ቶተናም በቀጥታ የተጫዋቹ ፈላጊ ናቸው። እንዲያውም ከአርሰናል በተሻለ መልኩ ተጫዋቹን ላለፉት ጊዜያቶች ሲከታተል የነበረው ቶተናም ስፐርስ ነበር ተብሏል። ምናልባትም በተጫዋቹ በኩል ክሪስታል ፓላስን የሚለቅ ከሆነ ከቶተናም ይልቅ አርሰናልን የመቀላቀል እድሉ ሰፊ ስለመሆኑ በተደጋጋሚ ሲገለጽ ቆይቷል። ካላቸውም የክለቦቹ ምናልባት ድርሻ አቅም ዋንጫን የማንሳካት ፍላጎት አንጻር በደንብ ልናነሳው እንችላለን። በአርሰናል በኩል ይህንን ተጫዋች ወደ ክለቡ ለማምጣት ድርድር መጀመሩም ጭምር ነው የተገለጸው። በፕሪሚየር ሊጉ በጣም ድንቅ ጊዜን እያሳለፉ ከሚገኙት ውስጥ አንዱ ነው እንግዲህ ሆኖ እየተመለከት ነው የምንገኘው። አርሰናል የነ 23 ዓመቱን ተጫዋች ወደ ክለቡ በቅርብ ቀናቶች ውስጥ ማምጣት የሚችልበት እድል ሊኖረው እንደሚችል ከዝውውሮቹ መረዳት የሚቻል ይመስላል። በቅርቡ እንደምታስታውሱት ራሳቸው ብሬንፎርድ ስፖርቲንግ ዳይሬክተር የሆኑት ፌሊ ጊሌስ አንድ አስተያየት ሰጥተዋል። ክሪስቲያን ኖርጋርድ በተለይም በአንድሪያ ቤርታ የሁለት ሳምንታት ውይይት ከአርሰናል ሰዎች ጋር እንዲሁም ከክሪስታል ፓላስ ሰዎች ጋር ካደረጉ በኋላ ተጫዋቹ ወደ አርሰናል እንዲያቀና ምክንያት ሆኑት እንደነበር ይታወሳል። አንዱ ምክንያት ብለው እሳቸውም የገለጹት ተጫዋቹ ዋንጫ ማንሳት እፈልጋለሁ የሚል አስተያየት ነው እንግዲህ ያቀረበላቸው። በዚህም ምክንያት በ15 ሚሊዮን ፓውንድ ተጫዋቹ ወደ አርሰናል እንግዲህ አቅንቷል። በሚቀጥለው ሳምንት እንዲሁም የተጫዋቹ ዝውውር ይፋ ይደረጋል ተብሏል። የህክምና ምርመራውን ጨምሮ አርሰናል አስር ሲደመር አምስት ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እንደሚከፍልም ጭምር ተረጋግጧልና 31 ዓመቱ ላይ ነው የሚገኘው። የቶማስ ፓርቲን ተተኪ በማድረግ ይህንን ተጫዋች ወደ ኤምሬትስ ይመጣል። ታዲያ ግን በፊል ቢሌስ አማካኝነት የተነገረው ገለጻ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ይበልጥ ተጫዋቹን ወደ ክለባቸው እንዲመጣ የብሬንፎርድ አመራሮችን ያሳመኑበት መንገድ ድንቅ በመሆኑ፣ በተመሳሳይ ከክሪስታል ፓላስ የኤቨርች ኤዜን ዝውውር ለማጠናቀቅ በአርሰናል በኩል ቀጣይ ስቴፖች እንመለከታለን ተብሏል። ከዛ ባለፈ ክርስቲያን በተመሳሳይ ጉዳይ ሌላው በቅርቡ ይጠናቃሉ ተብሎ ከሚጠበቁ ዝውውሮች ውስጥ አንዱ ነው። አርሰናል እነዚህን ዝውውሮች ያጠናቃል ተብሎ ነው የሚጠበቀው። በማንቸስተር ዩናይትድ በኩል በሰበር ዜናነት እየተገለጸ የሚገኘው እንግሊዛዊውን ተጫዋች ኦሌ ዋትኪንስን ካስቶን ቪላ የማስፈረም ፍላጎት በማንቸስተር ዩናይትድ በኩል እንዳለ ነው የተገለጸው። ለዚህ ደግሞ ምክንያት ተብሎ የተነሳ የሚገኘው የማንቸስተር ዩናይትድ የፊት ምስፈር ተጫዋች የሆነው ዳኒሻዊው ራስመስ ሆይሉንድ ከማንቸስተር ዩናይትድ የሚለቅበት እድል ካለ፣ በሱ ምትክ ከዩናይትድ ማምጣት የሚፈልገው ተጫዋች ኦሌ ዋትኪንስ እንደሆነ ተገልጿል። የማንቸስተር ዩናይትድ ስራ አስፈጻሚ የሆነው ጄምስ ዊልኮክስ አንድ አስቴት ሰጥተዋል። እንግዲህ በቅርቡ እንደምታስታውሱት ዩናይትድ እድሜያቸው ወጣት የሚባሉ ተጫዋቾችን ወደ ክለቡ የማምጣት ፍላጎት ማሳደሩን ተከትሎ እንደና ማቲያስ ኩኛ እድሜያቸው 26 እንዲሁም ኤምቤሙን ማንቸስተር ዩናይትድ የሚያመጣ ከሆነ እድሜ 25 ዓመቱ ላይ የሚገኝ ተጫዋች እንደሆኑ ይታወቃል። እና እድሜው የገፋን ተጫዋች ለአጭር ጊዜ እንኳን ካልሆነ በቀር ተጫዋቹን ለረጅም አመታት ማገልገል የሚያስችል ኳሊቲ ላይ ላይ ይገኝ ይችላል የሚሉ ጥያቄዎች አሉ። ሆኖም ግን ዩናይትድ በሾርት ሊስት ውስጥ ከያዛቸው ተጫዋች መካከል አንዱ መሆኑ ነው እንግዲህ እየተገለጸ የሚገኘው እንደምታስታውሱት ባሳለፍነው ጥር ወር አርሰናል ይሄንን ተጫዋች ማስፈረም የሚፈልግ እንደነበረ ተገልጾ ነበር ለተጫዋቹ ዝውውር ደግሞ ስልሳ ሚሊዮን ፓውንድ አርሰናል እንዲያቀርበም ጭምር ጥያቄ ይቀርቦለት ይህንን ዝውውር አርሰናል መፈጸም አልቻለም ከዛ በኋላ በነበሩት ጊዜያቶች ተጫዋቹ ወደ የትኛውም ክለብ ማቅናት አልቻለም እዚያው አስቶን ቪላ ቤት ውስጥ ነበር ማቅናት የቻለው። ስለዚህ አሁን ዩናይትድ የድንን ተጫዋች ማግኘት የሚችልበት አማራጭ እንዳለው ተገልጿል። በዩናይትድ ቤት ጆኒ ኤቫንስ ያው በማንቸስተር ዩናይትድ የእግር ኳስ ካሪየሩን ጫማ መስቀሉን የምናስታውሰው ነው። 386 የእንግሊዝ ፕሪምየር ሊግ ጨዋታዎችን አከናውኗል 14 ጎሎችን አስቆጥሯል። ሶስት እንግሊዝ ፕሪሚየር ሊግን ከዩናይትድ ጋር ሻምፒዮን በመሆን 97 ጨዋታዎች ላይ እሱ በተሰለፈባቸው እንቅስቃሴዎች ላይ ክሊኒሽቶችን አስመዝግቦ ወጥቷል። አሁን ማንቸስተር ዩናይትድ ይህንን ተጫዋች በተጫዋቾች እድገት እንዲሁም ተጫዋቾች በውሸት ሲያቀኑና ከክለቡ ሲጓዙ የእነዚህን ተጫዋቾች እንቅስቃሴ መከታተል የሚችል የስራ ኃላፊ በማድረግ እዛው በማንቸስተር ዩናይትድ አመራርነት እንደሚቆየም ጨምር ነው የተረጋገጠው እና

ብሪያን ኤምቢሙን በተመለከተ ቀደም ሲል ከአርሰናል ጋር እንዳጋራናችሁ ሁሉ የብሬንፎርድ ስፖርቲን ዳይሬክተር የሆኑት ፌሌ ጊሌስ ሳንዳስቴት ሰጥተዋል። አሁን ባለበት ሁኔታ ተጫዋቹ ከማንቸስተር ዩናይትድ ጋር ድርድር እያደረገ ነው የሚገኘው። ከቶተናሙ ስፐርስ በተሻለ ማንቸስተር ዩናይትድን መቀላቀል እንደሚፈልግ በይፋ ተናግሯል። ታዲያ ትክክለኛ የሆነ ለተጫዋቹ የሚገባውን ኦፈር ዩናይትድ ማቅረብ የማይችል ከሆነ ተጫዋቹ በብሬንፎርድ ደስተኛ ስለሆነ ብሬንፎርድን ለቁ ወደ ሌላ ክለብ ማቅናት የማይችልበት እድል እንዳለም ጭምር ይፋ አድርጓል። በእርግጥ ይሄኛው ንግግር ለእኔ በተጫዋቹ የዝውውር ጉዳይ ላይ ጠንከር ያለ የዝውውር ገንዘብ ለመቀበል ሲሉ ለመደራደሪነት የሚያነሱት ሀሳብ እንጂ ተጫዋቹ በዚህኛው ደደር ዓመት ብሎም በሚቀጥሉ ጥቂት ሳምንታት ማንቸስተር ዩናይትድ የመቀላቀል እድሉ ከዘጠና በመቶ በላይ ከፍ ያለ እንደሆነ በደንብ መግለጽ እንችላለን። ዩናይትድ 625 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አቅርበዋል። እንግዲህ ከአዶንሶዎችን ጨምሮ እና በስፖርቲንግ ዳይሬክተሩ በኩል በክለባችን ደስተኛ ስለሆነ ተጫዋቹ የሚገባውን ገንዘብ የማይቀርብለት ከሆነ ተጫዋቹን የመልቀቅ ፍላጎት እንደሌላቸው ነው እንግዲህ በእነሱ በኩል ይፋ የተደረገው እንጠብቃለን። በቀጣይ ምን አይነት ቆይታ ይኖረዋል የሚለው ጉዳይ ከሪያል ማድሪድ ጋር ተያይዞ ባለፉት ዘጠኝ ወራት በቡርኑ ውስጥ በጉዳት ምክንያት ተሰልፎ ያልተመለከት ነው። የቡርኑ በጣም አስደናቂ ከሚባሉ ተከላካዮች ውስጥ ስፔናዊው የ ቡድናቸው ናቸው። ቁልፍ ተጫዋች ዳኒ ካርቫሃል ከጉዳት ተመልሷል። በሚቀጥሉት ጊዜያቶች በቡድኑ ለማገልገል ዝግጁ መሆኑንም ጭምር ነው ይፋ ያደረገው። እንዲሁም የቡድኑ ዋና አሰልጣኝ የሆኑት አዲሱ የቀድሞ ተጫዋቻቸው ዳኒ አሎንሶ ምናልባትም በግብ ጠባቂነት እንኳን ተጫወት ቢለኝ በዛ ቦታ ለመጫወት ዝግጁ ነኝ የሚል አስቴትንም ጭምር ነው የሰጠው። እንመለከታለን እንግዲህ በዳኒ ካርቫሃል በቀጣይ በዚህ ቡድን ለመጫወት ዝግጁ መሆኑንም ጭምር ነው ይፋ ያደረገው። ዦን ዱራን ወደ አልናስር ካቀና በኋላ ብዙ ምቾት እየተሰማው የማይገኝ ተጫዋች መሆኑ በተደጋጋሚ ሲገለጽ ቆይታ አድርጓል። ከአስቶን ቪላ ነበር ባሳለፍነው ዘጠ ዓመት ወደ አልናስር ማቅናቱን የተመለከት ነው። ብዙዎችንም ጭምር ያነጋገረ ዝውውር ነበር። በወጣትነት እድሜው እንዴት ወደ ሳውዲ ሱፐር ሊግ ሊያቀና ቻለ የሚሉ ጥያቄዎች ይነሱ ነበር። ፋይናሌ ግን ወደ ጆዜ ሞሪኖ ወደሚያሰለጥኑት የቱርኩ ፌነርባቼ ለማቅናት ንግግር መጀመሩ ብቻ ሳይሆን ኢንፎርማሌ ተጫዋቹ ራሱ ይፋ አድርጓል ተብሏል። እንግዲህ የእኛው ዝውውር እንዲሳካለት ምን አይነት ቆይታ ይኖራል? እንመለከታለን። በዝውውር ሂደቱ ግን ጆዜ ሞሪኖ ተጫዋቹን ለማሳመን የሄዱበት ርቀት ምናልባትም ይህንን ዝውውር እንዲያጠናቅቅ የሚያስችለው ነው ተብሏል። ሊቨርፑል የወጣቱን ተጫዋች ዝውውር ለረጅም ጊዜ ማራዘሙ ይፋ ተደርጓል። ትሬይ ኒዮን ይሰኛል። እንደምታስታውሱት በሊቨርፑል ቤት ውስጥ በ16 ዓመት ከ243 ቀናት በእድሜ አራተኛው ተጫዋች በመሆን በእንግሊሽ ፕሪሚየር ሊግ መሰለፍ የቻለ ተጫዋች እንደነበር ይታወሳል። እንግዲህ ባሳለፍነው የውድድር ዓመት አሁን እድሜው ትላንትና 18 ዓመት መሙላቱን ተከትሎ በሊቨርፑል ለሚቀጥሉት አምስት ዓመታት ኮንትራቱን ሊቨርፑል ራሱ ማራዘሙን ይፋ አድርጓል። ምናልባት በሊቨርፑል ቤት ውስጥ ትልቅ ተስፋ ይጣለባቸዋል ተብሎ ከሚጠብቁ ጨዎች መካከል አንዱ ነው። በቀጣይ በአንፊልድ ሮድ ለረጅም ዓመታት ቡድኑን ማገልገል ከሚችል ጫዎች መካከል አንዱ ለመሆን መስማማቱን የተገለጸው ዦ ፔድሮ ወደ ቼልሲ ማቅናቱ ከተረጋገጡ ተጫዋቾች መካከል አንዱ ነው። ታዲያ የቼልሲን ቡድን ለመቀላቀል ወደ አሜሪካ በረራ ማድረጉም ጭምር ተረጋግጧል። ማለት ነው በሰባት ዓመታት ነው እንግዲህ ቼልሲ ንን ተጫዋች እስከ 2032 ድረስ ማስፈረሙን እየተገመተ የሚገኘው ቼልሲ ዝውውሮቹን በቅርብ ጊዜያቶች ውስጥ እየፈጸሙ ይገኛል። ጄሚ ጊተንስ ከቦርሲያ ዶርትሙንድ አሁን ደግሞ የዥ ፔድሮ ከብሬተን ኤንድ ሆቭ አልቢዮን ዝውውሮቹን አጠናቋል። በቀጣይ አዳዲስ ዝውውሮችን መፈጸም የሚችልበት አማራጭ ያለው ተብሏል። እንጠብቃለን እንግዲህ ምን አይነት ዝውውሮችን ሊፈጠሩ እንደሚችሉ መረጃዎቻችን እነዚህ ይመስሉ ነበር። ሌሎች ጉዳዮችን ደግሞ ይዘን በቀጣይ መርሃ ግብራችን እንመለሳለን።